በአላህ ስም እጅግ በጣም ርህሩህ፣ በጣም አዛኝ በሆነው። የነቢያት ታሪክ፣ የሶሐቦች ታሪክ፣ የትላልቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍትዩብ

ኻሊድ ኢብኑ ሰዒድ ረዲየላሁ ዐንሁ ከባለ ጸጋና ተሰሚነት ካለው የመካውያን ቤተሰብ ነው የተወለደው። አባቱ በሚገፋው የተቀማጠለ ሕይወትና በቁረይሾች ዘንድ ባለው ስፍራ የሚኩራራ ወጋ ጥባቂ ነበር። ይህ ሰው ከእብን ኡመያ እብኑ ዓብድ ሸምስ እብኑ ዓብድ መናፍ ሲወርድ ሲዋረድ የመጣ ዘር አለው። የእስላም ብርሃን የሰማያትን አጽናፋት አቋርጦ ታማኙ ሙሐመድ እየተባሉ በመካውያን ዘንድ በሚታወቁት ምርጥ ሰው ዘንድ መድረሱን የሰሙ ሁሉ ሲያንሾካሹኩ የኻሊድ ረዲየላሁ ዐንሁ ቀልብ ተነቃነቀች። ጆሮዎቹም ይህን አስደናቂ ዜና በማነፍነፍ ተጠመዱ። መቼም አንድ ጊዜ ለቀናቻ የተፈጠረ ሰው ነውና እነዚያ ጨረሮች ከወዴት አካባቢ እየፈነጠቁ የሰዎችን ቀልብ እንደሚያሸበርቁ ለማወቅ ጉጉቱ ጨመረ። በጊዜው እርሱን ያየ ሰው እንደሚመሰክረው እርጋታ የተላበሰና ዝምታ የሚያበዛ አስተዋይ ወጣት ነበር። አዲሱን እምነት የተቀበሉ ሰዎች ባለሆሳስ የሚያደርጓቸውን ጸሎቶች፣ የቁርአን ንባቦች፣ ሃይማኖታዊ ክንዋኔዎች እያነፈነፈ ተከታትሎ በመጨረሻ ሁሉንም ደረሰበት! እምነቱን ከያዘ በኋላ ከቤተሰቡና ከሰዎች ደበቀ።

ስለ መልእክታቸውም ጠየቃቸው። እርሳቸውም እንዲህ አሉት፦ አላህን በብቸኝነት አምልከው፣ መሐመድ ባርያውና መልእክተኛው መሆኑን መስክር፣ ጣዖታትን ራቅ። እነርሱ የማይሰሙ የማያዩ፣ ጉዳትና ጥቅምን ለማምጣት የማይችሉ ናቸው። የአላህ ነቢይ ዐለይሂ ሰላቱ ወሰላም የኻሊድን እጅ ጨብጠው ሞቅ ያለ የእንኳን ደህና መጣ አቀባበል አደረጉለት።

ከቁረይሽ ክቡራን አንዱ እንደመሆኑ በልጁ ሙስሊም መሆን ብቻ በአመራር ብቃቱና በቁረይሽ መሳፍንት መካከል በሚሰጠው ስፍራ ላይ ትልቅ ጥያቄ መነሳቱ አልቀረም። ይህም በመሆኑ ኻሊድን ጠርቶ ሃይማኖታችንን የሚያንቋሽሽ ሆኖ እያለ ሙሐመድን ተከትልሃል መባሉ እውነት ነውን? ሲል ጠየቀው። ኻሊድ ረዲየላሁ ዐንሁ ምንም ሳያቅማማና ድፍረት በተሞላበት አኳሃን በአላህ የሆንብኝ እርሳቸው እውነት ነው የሚናገሩት። በመሆኑም በእርሳቸው ነብይነት አመኛለሁ፣ እከተላችኋለሁ፣ እታዘዛችኋለሁም በማለት አባቱን ተጋፈጠው። እነዚህን ቃላት ተናግሮ ከመጨረሱ ነበር አባቱ እላዩ ላይ የተከመረበት። ከዚያም ጨለማ በሆነ ክፍል ውስጥ አስገብቶ አሰረው። እዚያ እያለም ለሶስት ቀናት ያህልም ምንም አይነት ምግብና ውሃ እንዳይደርሰው በማድረግ አሰቃየው። እንደዚያም ሆኖ ኻሊድ ረዲየላሁ አንሁ ከእምነቱ ንቅንቅ አላለም። ይህ ሁኔታ ተጽዕኖ እንዳላመጣበት ያስተዋለው አባቱ ጉድጓድ እንዲቆፈር አድርጎ በአፍላው የጠራራ ፀሐይ እዚያ ገብቶ እንዲሰቃይ ያደረገው። ይህን ቅጣትም ለሦስት ቀናት አራዘመው። ይሁን እንጂ ልጁ አንዳችም የማመንታት ባሕሪ ስላላሳየ የተበሳጨው አባት ወደ ቤት ወስዶ በማስፈራራትና ሌላ የማሰቃያ ዘዴዎችን በመጠቀም ፈተነው። ኻሊድ ግን አንድ ጊዜ የእምነት ቡቃያ በልቡ ማዕከል ላይ ስር ሰዶ ነበርና ፍንክች ሊል አልቻለም። እንደ አለት ድርቅ ክርር ያለ አቋም መያዙ አባቱን አበገነው። ይህ ሁሉ አላዋጣ ያለው አባት ቢጨንቀው አንዳንድ ነገሮችን ሊያደርግለት እንደሚችል በመግለጽ ኢስላምን እንዲያስተባብል ለመነው። እርሱ ግን ሌላው ቀርቶ ዓለምን በሙሉ ብታስጨብጠይ እንኳን እንደ ሙስሊም ኖሬ በዚያው ሁኔታ ለመሞት ነው የምሻው በማለት አቋሙን ግልጽ ካደረገ በኋላ አላህ ሆይ፣ እባከህን እርዳኝ በማለት ተማጽኖውን ለጌታው አቀረበ። የኻሊድ አባት ሰዒድ በዚህ ጊዜ እጅግ በሚያስደነግጥ ሁኔታ ከዚህ አካባቢ ጥፋ እንዳላየ፣ አንተ ደደብ በአላት ይሁንብኝ ከእንግዲህ አንተን ለመመገባልሻ በማለት አንባረቀበት። ይህን የአባቱን የመጨረሻ ውሳኔ ተከትሎ ኻሊድ ሲሳይ ሞልቶ የተትረፈረፈበትንና በምቾት የተሞላውን ቤቱን ትቶ ወጣ። ዳሩ ግን የታላቅ እምነት ባለቤት አይደለ ምን ያስጨንቋል ጉዳዩን ሁሉ የሚቆጣጠር የሆነውን ጌታ እያመለከ አይደለምን? ታዲያ ረሃብ እርዛትና

የማይመጥኑ ነበሩ። ምክንያቱም የኻሊፋነት ማዕረግ የሚገባው ከነብዩ አለይሂ ሰላቱ ወሰላም ጋር በቀጥታ የስጋ ዝምድና ያለው ነው። ያ ሰው ደግሞ ሌላ ሳይሆን አሊ ብኑ አቢ ጣልብ ራዲየላሁ አንሁ ናቸው። በዚህም የተነሳ ለአቡበክር ራዲየላሁ አንሁ ቃል ኪዳን ሳይገባ ረጅም ጊዜ ቆየ። ይህ ሁሉ ሲሆን ግን አቡበክር ራዲየላሁ አንሁ ምንም አይነት ቂም አልያዙበትም ነበር። እንዲያውም በአገላባጩ ፍቅርና ርኅራሄ ያሳዩት ነበር። ቃል ኪዳን ባለመግባቱ ወቀሳም ሆነ ግፊት አላሳደሩበትም። ከጊዜ በኋላ ግን ኻሊድ ሐሳቡን ቀየረና ሙስሊሞች መስጊድ ውስጥ በተሰበሰቡበትና አቡበክርም ረዲ ላሁ ዐንሁ ሚንበር ላይ ሆነው ሳሉ በሰዎች መካከል እየተራመደ በመሄድ ቃል ኪዳን ገባላቸው። ይህ ቃል ኪዳኑም ልባዊና እውነተኛ ነበር። ይህ በእንዲህ እያለም አቡበክር ረዲ ላሁ ሶርያን ከቤዛንታይኖች ነፃ ለማውጣት ዘማች ሰራዊት ሲልኩ ኻሊድን የአንድ ሬጅመንት አዛዥ በማድረግ መደቡት። ይሁን እንጂ ሰራዊቱ መዲናን ከመልቀቁ በፊት ሹመቱን ዑመር ስለተቃወሙት ኸሊፋው አቡበክር ረዲያላሁ አንሁ ሐሳባቸውን ሊቀይሩ ግድ ሆነ። ኻሊድ ረዲያላሁ አንሁ የተደረገውን ውሳኔ ሲገነዘብ እንዲህ ማለቱ ተወስቷል። በአላህ ይሁንብኝ አዛዥ በመደረግ በጣም ያልተደሰትኩትን ያክል ከኃላፊነቴ ስነሳም ልቤ አልተሰበረም። ይሁን እንጂ አስዲቅ ረዲየላሁ ዐንሁ ፈጥነው ወደ ኻሊድ ረዲየላሁ ዐንሁ ቤት በመሄድ አዲሱን ውሳኔያቸውን አስመልክተው ማብራሪያ ካቀረቡለት በኋላ ይቅርታ ጠይቀውታል። ከዚያም ወደ ሶሪያ የሚሄደውን ሰራዊት ከሚመሩት ሁለት አዛዦች ማለትም ከዓምር እብኑ ልዓስና ሹራሕቤል እብኑ ሓሰና ደስ ከሚለው ጋር እንዲ ዘመት ምርቻ ሰጡት። እንደሚታወቀው

ይበልጥ አላህን ፈሪና ትሁት እንዳደረገው አስተውያለሁ። እርግጥ ነው አዛዥነት ፈተና እንጂ ጸጋ አይደለም። ከወደደው የጦር አዛዥ ጋር ይዘምት ዘንድ ምርጫውን ለርሱ ትችለት ነበር። ካጎቱ ልጅ ዓምር ይልቅ አንተን ምርጧል። አላህን ፈሪ አማካሪ የምትሻ ከሆነ በመጀመሪያ አቡ ዑበይዳ ኢብኑል ጀራሕን አስቀድም፣ በሁለተኛ ደረጃ ሞዓዝ ኢብኑ ጀበልን፣ በሦስተኛ ደረጃ ኻሊድ ኢብኑ ሰዒድን። እነዚህ ሰዎች መልካም አማካሪህ ናቸው። አንዳች ነገር ለመፈጸም ብትሻ የራስህን ውሳኔ ብቻ ተከትለህ እነርሱን ሳታማክር እርምጃ እንዳትወስድ። ሰራዊቱ ተንቀሳቅሶ መርጅዓ ስፍር የተባለው ስፍራ ላይ ሮማውያን ጋር እጅግ ታላቅ ውጊያ ተካሄደ። ጦርነቱ በተጠናቀቀ ጊዜ ሙስሊሞች የቆሰሉና የተሰዉ ወንድሞቻቸውን ሲያፈላልጉ አንድ ታላቅ ጀግና በዝምታ ድባብ እንደተዋጠ